በአንቺ በኩል ጋር ሾፍ እንዲያደርግኝ ነው ፍቅር። ነገር አለ። ቤዛ ፍቅር፣ እሺ። ደግሞ ዴቭ እኔ እንጃ። ብቻ ምን እንደተፈጠረ ግራ ይገባል። እንደው ምንም ቆይ፣ ገና በጠዋት ሁለት ሰው ፈጣሪ ተጣርቶ፣ እንዴት ነሽ? ቆየት ነበርሽ

ፍቅር እሺ ይሁን እሱማ፣ የታወቀ ነው። ዝም ብላችሁ አታውሩ ብቻ። ልጆች ደህና ይሁኑ፣ እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደህና ይሁኑ። ማሚ ለምን አንቺ ቤት ሄደሽ ረፍት አታደርጊም? ለዲፍ ከሆነ ነው ያለው፣ ለፍቅርም ደግሞ ቤዛለች። ደግሞ ዶክተሩ ያለውን ሰምትሻል አይደል? ልጄን ጥዬ የት ሄዳለሁ? ቲና፣ ወይ ጉድ! በገዛ ቤት ግን ማነው እንዲህ አይነት ስራ የሚሰራው? እማዬ እኔ ትናንትና ምንም ምግብ አልሰራውም። አዴና ተሰራችሁ። እሷ ናት የመረዘቻችሁ። በቃ ቤዛ አንቺ ሙንሽ አደ የተጠያቂ ናቸው። አሁን አይንሽን ማየት አልፈልግም። ሂጅና ቤቱን ጠብቂ። ቤዛ ሰምተሻል? የተባልሽውን ውጪና ከዛሽ ከማትረባ ጋር ሂጅና ቤቱን ጠብቂ። ሰላም፣ ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬም እንደቀጠለ በአዳይ የላችሁ መጥቻለሁ ባቦሬና የላ እንግዲህ ነይን እያለ እጇን እየጎተተ እየረጡ ይገኛሉ ማለት ነው መነገር ግን እየተከታተላቸው ይገኛል ማለት ነው አዳይና ዴቭ እንግዲህ ዴቭ አጠገባ መቶ ቁጭ ሲል ዴቭ ለምን መጣክ የታለም እዚህ የለችም አዳይ ደንግጣ ከዛ ብተነሳ በሮን ትዘጋዋለች ማለት ነው በሮ ትዘጋውና አጠገቡ ቁጭ ትልና ዴቭ ከዚህ በኋላ እዚህ መገናኘት የለብንም አላልኩህም እዚህ እንዳትመጣ ትለዋለች ማለት ነው። ግን አልቻልኩም፣ ምን ላድርግ? እዚህ ቤት ውስጥ እያለች ስትናፍቂኝ ጊዜ ቢጨንቀኝ ነው ከዛ መጣሁኝ። እሺ በቃ ለዛ ይሁን፣ ሌላ ቀን ግን እንዳይደገም እሺ። አዳይ አይደገምም ይላታ ዴቭ ያላት ይገኛል። ግን ደህና ነህ? ደህና አይደለሁም የኔ ውድ። ቆይስ ከመቼ ነው አንድ ላይ እንዳልሆን ከሰው ጋር ምንትን ምንለው ስንት ነገር ተነጋግረን ስሙ አውርተናል። ግን በቃን አልቻልኩም፣ ላ ዴቭ ለአግባሽ እና በቃ አንድ ላይ እንኖር በዚህ ፍጥነት ምንም ነገር የሚሆን ነገር የለም መረጋጋት አለብን ከዚህ በፊት እኮ ተነጋግረን ነው ዛሬ ምን ተፈጥሮ ነው ዴቪዬ ግን ደስተኞች መሆንን የቻን ለምንድን ነው እዚህ ቤት ውስጥ ፍቅራችን መቃጨት የሚያቅተን በዚህ ሁኔታ እዚህ ቤት ውስጥ መቀጠል የለብንም ኢላካ ተጋብተን የራሳችን ህይወት መኖር አለብን አዳ እስከ መቼ እዚህ ውስጥ ነው የምንኖረው ታዲያ እናስፈቅዳቸውና ይሆናል ይቅርታ ግን ከዚህ ቤት መውጣትና ፍቅራችን ይፋ ማውጣት አለብን። ትንሽ ሰከን ማለት አለብን እንደዚህ ተረጋጋ ትለዋለች። እሺ አለ ረዳሽ አለሁ፣ ግን አንቺ ለመናገር ሞክሪ። እኔ በጣም ነው መወደሽ፣ ያለ አንቺ ምንም ህይወት ከባድ ነው ይላታል። ከዛ በኋላ ቤዛ በርታን ኳኳና፣ አዳይ ደንግጣ ማን ነው ብላ ብድክ ብላ ተነስታ በሩን ትከፍተዋላችሁ ማለት ነው እንግዲህ። በሩን ደከፈተችው፣ እሷን አዳይ ሄዳ ቁጭ ብላ ነበረ ዴቭ እኔ አላምንም። አንተ ደግሞ እዚህ ውስጥ ምን ትሰራለህ? እኔ አደለ አውራት ነው የመጣሁት ባይሆን አንቺ ልጠይቅሽ እንጂ እዚህ ምን ትሰራ ያለሽ? እኔማ አደዬ ቆንጆ ሽሮ አምጪልኝ ብለኝ ይዤላት ነው የመጣሁት። አምጩ ቤዛ፣ አመሰግናለሁ አለ። አሂጂ እሺ ሄዳለሁ። ከረበሽኳችሁ በጣም ይቅርታ ትላለች ቤዛ። እዚህ ድረስ ገብቼ ፍቅራችሁ ስላቋረጥኳችሁ በጣም ይቅርታ። አስቤ ቤት አደለ ማዳይ፣ ችግር የለም አትጨነቂ። እና ዴቭ፣ ካላስቸገርኩህ መኝታ ቤቱ ውስጥ አንፎል ተበላሽቶብኛል ታይለኛለህ? አዎ አዳይ፣ በልተስ ከመጨረስ ድረስ አንተ አስተካክልለኝ። እኔ ስለ አምፖል ምንም ነገር አላውቅም። ሂጂና ለአሹን እንዲያስተካክልልሽ ነገር። እሱ ወለም ያለ ያጋጣ ልጅ ነው። ከመወዛወዝ ውጪ ምንም ነገር አያውቅም። ቤዛ፣ እኔም አስተካክል አልችልም አልኩሽ አይደል? እንዴ በቃቃት ብላሽ ውጪ። እሺ አዳይ፣ ግን ሹሮ ትንሽ ጨው ሳይንሶ አይቀርም። አው ጨዋን ሲወታል። ታዩ ቤዛ፣ ሽሮ አሰኝ ቅድም ነበረ። አሁን ደግሞ ለመብላት ፍላጎቴም ጠፋ፣ መብላቴም አለ አለበሽ ወላ ጎሰሽ እንደ አልፈልግም፣ በቃ ሂጂ ውጭልኝ ለኝ ትላታለች ማለት ነው አዳይ ለቤዛ ነገር፣ ግን ቤዛ የጠነዘዘችው ጤን ዘዛ እንግዲህ ለፍቅርና ለዴፍ ሆኗል ማለት ነው። ከዛ በኋላ አይ ቤዛ በጣም የተንከባከበችሽ ነው የሆነ ነገር ካኔ ፈልጋ ነው እንጂ ከመሬት ተነስታ የኔ አታስብልኝም። እኔ ማላመን ኳትም አዳይ ግን ተጠንቀቂያት። እሺ ዴቭ በቃ አሁን ሂድ፣ እትዬ ተናግራ እቴ እንዳትመጣብን እሺ አዳዬ ግን

ቆይ ምን ያደረግሽ ነው? አሁን ምን እየሰራሽ ነው? ምን አደረግኩኝ ደግሞ? ከአሁን አሁን አንድ ያደረግሽ አድርገሻል ብዬ ጠበቅ ነው። አንቺ ምንም ያደረግሽ አይደለም። ቆይ ምንድን ነው ችግርሽ? የን ምንም ችግር የለም ፍቅር። እርግጠኛ ነሽ? አንቺ ምን ማዝረካቻል። እኔ በራሴ መንገድ አዳይን አስወግዳታለሁኝ። ፍቅር ትንሽ ብቻ ታገሽኝ፣ የሚሆነውን አሳይሻለሁኝ። ግን አንቺ በመጠበቅ እንደዚሁ ቀራ፣ አንድ ነገር አድርጊ እሺ ፍቅር። አደርጋለሁ አንቺ ያደረጋምሽ። ይሄንን ይሄንን ቤት እኮ እኔ ወርሳለሁ የሚበላ ነገር አምጨልኝ ትላለች ፍቅር። እሺ መኝታ ቤትሽን አመጣልሻለሁ ትላለች ቤዛ ማለት ነው። ነገር ግን ፍቅር ለራሷ የቆፈረች ጉድጓድ ወደ ራሷ የአዳይን የቆፈረች ጉድጓድ ወደ ራሷ ተገልብጧል ማለት ነው። ለአዳይን እንግዲህ ያሰበችውን ሁሉ ቤዛ ወደ ራሷን ገለበጠችው። ቤዛና ፍቅርና ዴቭ እንግዲህ ቤዛ መርዝ ትጨምርና ሁለቱም ታሞ ወደ ሆስፒታል ይገባሉ ማለት ነው በሚያሳዝን ሁኔታ። ነገር ግን ተጠርጣሪ የሆነችው አዳይና አሹ ነው ማለት ነው። ያው ቤዛ ባደረገችው ነገር ሁለቱም ተጠረጠሩ ማለት ነው። አሹ ተኝቶ ነበረ እንግዲህ ዲና መጣ፣ በሩን ያንኳኳች ነበረ የፈጣሪ እያለ በዚህ ሌሊት ማነው በሩን የሚያንኳኳ እያለ አሸናፊ እንግዲህ ብድግ ብሎ ተነስቶ ማን ነው እያለ አጭ መተኛትም እንግዲህ አይሰውጥኝም እንዴ እያለ እንግዲህ ብድግ ብሎ ተነስቶ ወደ በሩ ለመክፈት ያመራል ማለት ነው። በሩን ግን ተጠንቋቋ የነበራችሁ ቲና ነበረች። አረ ተረጋጊ መጣ ረቀስ እያለ እንግዲህ አንቺ የፈጣሪ ያለ ሀያሹ እንዴት ነክ፣ ምንድነው በር በጠዋቱ መደብደብ? ቆይ አንቺ መኖሪያ ቤት የለሽም እንዴ አለኝ። እንዲያሹ ዴቫለ አለ፣ ወዴት ይሄዳል እንዳንቺ ደሊቱ ሁሉ ሲጓዝ አላደረም። እስኪ ዞር በለሌ ልግባ። ወዴት ነው ምንገቢ? ወደ ቤት ነው። አንተ ሰውየው ዞር በልልኝ። አይ የለም ይሄ ቤት የተከበረ የሰው ቤት ስለሆነ ሁለት ሰዓት ሳይሞላ ዝም ብሎ ዘው ተብሎ አይገባም። አው ሄጄ ለእትዬ ሳጠይቃቸው ትግባ ሳይሉ አይ ከሆነ እዚሁም ትቆያለሽ። ኧረ እባክህ እህብዬ ስሰማህ እኮ አላበዛሁም። ቆይ አንተ ችግርህ ምንድን ነው? ምንም ችግር የለብኝም። ምን ይኖርብኛል? አንቺ ወልድ ጋዳ እያለት አሁት ሳትወልድ እንጂ እዚ ቆሚ እያለ ምን እያደረክ ነው አንተ ሰውዬው እያለችው በሩ ሲዘጋበት አመረርክ እንጂ አሹ ክፈተው እንጂ እያለች እንግዲህ አሹም ብትልም ምንም ሊሰማትም አልቻለም ማለት ነው። እንግዲህ ዴቭን እንግዲህ መልዙን እንግዲህ ከአፉ ሁሉ እየመጣ ይገኛል ማለት ነው። የፍቅርናትም በጣም እየየ እያለች ትገኛለች። ልጅ እንዴት ሆነብኝ? ልጆቼ ምን ሆኑብኝ? እያለች በጣም ያለቀሰች ትገኛለች ማለት ነው። ወይኔ ልጆቼ፣ ወይኔ ልጆቼ ይሄ ስራማ አዳይም ደግሞ ያስታወሰች ይሄ ስራማ የቤዛ ነው፣ ቤዛ ናት ያደረገችው ትላለች ማለት ነው። ምንድነው የተፈጠረው? እስኪ ያስረዱን ትላለች ማለት ነው። ሮታ ከዛ ዳይመንድን ራስሽን ጠብቂ ኢላታል ማለት ነው። ለአዳይን ማለት ነው። ዳይመንድ አጠገቡ ስለነበረ እንጂ እኔና ኪንጎ ካወራን ቆይተዋል አራ ትላታለች። ቅምጥር አር ለምንድነው የጠየቅሽኝ? አይ ምን ዝም ብዬ ነው ከዛ በኋላ እንግዲህ ባቡሬ መጠና ብርቱ የለምለም ጓደኛ፣ እንዴት ነሽ ደህና ነህ ባቡሬ? ለሊጋነሽ አንተ ምንድነው አዳይ ስታይ የምታሽቃ ብጦት ነው አለች። አለሽ እንደ አላየሁሽም ነበረ። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን ሰላም ለህዝባችን እያልኩኝ በዚህ እሰናበታለሁ። ይሄንን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እንትሆኑ በአክብሮት እንጠይቃለን። እንግዲህ በኮሜንታችሁ ሀሳብ አስተያየታችሁ ግለጹልኝ።